አግዛሉ አሁን እኮ ዘፍን ነበረ። በነገራችን ላይ ኦፍሪ ከርድ ላይ ለዛ ነበር ታግዘኝ ያለው። የቀን ጨለማ ለኖርዌይ ነው ዘፋ ነው። እዛም ዘፍና ያዋል ቪዲዮ ላይ ጂኦግራፊ ነው፣ ፍጹምም ማላቀውም እንግዳ የሆነ ጂኦግራፊ ውስጥ እራስህን አገኘህ። ያ ማለት ከቀኑ ሰባት ሰዓት ከቀኑ ስድስት ሰዓት ነው እያለ ሰዓትህ ከቀኑ፣ አሁን ልክ በዚህ ሰዓት በቃ ከበዚህ ሰዓት ማለት ነው ጨለማ ውስጥ ራስህን ብታገኙ ማለት ነው። ኢማጅን አሁን ከስቱዲዮ እኛ ብንወጣ ጨለማው ነው ብታገኙ ምንድን ነው ኢትዮጵያን? በጣም ማናስበው ነው እና በክረምት ላይ የአርክቲክ ሰርክል ላይ ማለት የምድራችን ሁን ምድራችን እንደ ክብ አደለች እና አናቷ ላይ ያሉት አርክቲክ ሰርክልና አርክቲክ ሰርክል ዙሪያ ያሉ ሀገሮች ሁልጊዜም ክረምታቸው ጨለማ ነው። አንዳንዶቹ ለአርክቲክ ሰርክል በጣም ክሎዝ የሆኑት ስድስት ወር ጨለማ ናቸው። ስድስት ወር ደግሞ ሙሉ ሀያ አራት ሰዓት ፀሐይ ናቸው እና በጣም እንግዳ የሆነ ተፈጥሮ ነው ያለው እና ሲሄድ እዛ ማለት አባባሎች አሁን እንደኛ ሀገር ይሄ ቀንጨለመበት ምናምን የሚባሉ አባባሎች አለ አለ የምንላቸው ሁሉ ተረት ተረት ይሆናል። ለካ አንዳንድ እዛ አባባሎች ራሱ ከጂኦግራፊ ተገናኝ እና ኖርዌይ ኖርዌይ ሄድኩና ከኖርዌይ ከኦስሎ ራሱ አንድ ሺ ሁለት መቶ ኪሎ ሜትር ርቀት ላይ ነው ያለችው። ትሮም ሰው ትባላለች። በጣም ክሎዝ ለአርክቲክ ሰርክል በጣም ክሎዝ ነች። ላይ የተቶፕ ነው እና በቃ ልክ አውሮፕላኑ አረፈ ያረፈው ስድስት ተኩል ምናምን ላይ ነው። ምሳ ሰዓት ማለት ነው፣ ግን ጨለማ ነው። በቃ ሀያ አራት ሰዓት ጨለማ ነው። ግን ኢማጂን በቃ ጠዋት ተነስተሽ ቁርስሽን እየበላሽ ነው፣ ጨለማ ነው። ወደ ስራ ገባሽ፣ ጨለማ ነው። ባንኩ ምኑ ምኑ ተከፍቷል፣ ሰው ወደ ገበያ እየሄደ እየመጣ ነው ምናምን። ምሳሽን ልትበይ ወጣሽ፣ ጨለማ ነው። ሁሌም እራት የሆነበት በቃ ሁሌም እራት መጋበዝ ትችላለ። በማንኛውም ሰዓት እራት መብላት ትችላለ። እና በቃ ቀን ጨለመብኝ። የለም ራሱ ቀን ጨለማ ነው በጂኦግራፊ። ለምን አመሸህ? የለም ቤትም በፈለግከውም ሰዓት ገባ ጨለማ። እና በጣም ኢቨን ማለት ግልብጥብጥ ስለሚልብ ልተኛ ማለት አንዳንዴ በጣም ኔቸርን እነሱ አዳፕት አድርገውታል። እነሱ ኖርማል እንደ ኖርማል ቀን ነው። ኢትዮጵያንም አሉ የሚኖሩ እዛ የሚተኙትስ እንደት ነው? በሰዓት ነው በቃ፣ እጃቸው ላይ ባሰሩት ሰዓት፣ ስልካቸው ላይ ባለው ሰዓት መተኛት ባለባቸው ሰዓት ሄዶ ይተኛሉ፣ መነሳት ባለባቸው ሰዓት ይነሳሉ። በቃ በሰዓት ነው። ያለ ሰዓት ምንም ነ እነሱ እንትናቸው ባዮሎጂካል ክሉክ ነው የሚባለው አለ ጨለማ ሲሆን ጥዋት ሲሆን ምናም የሚሰሙ ነገሮች አሉ። መነሳት፣ ቁርስ መብላት ምናም የሚባሉ ስሜቶች። እነሱ ግን ሰዓታቸው ባዮሎጂካል ክሉክ የሚባል የላቸው ናቸው። እንትን ነው የተፈጠረው ሰዓታችን ነው ክሉካቸው በቃ እነሱ ማይንድ ሴታቸውም ስለለመደው አግሪ ያደጉ በቃ ፋሚሊ ናቸው። ለዛ ጂኦግራፊ እና በጣም ነው የሚገርም ግን በጣም በቃ ሀገርህን እንድታመሰግን የሆነው ጂኦግራፊን እንድታመሰግን ያደርጋል። ሰንሻይን ከሚባልበት ወተ ኢማጂን ላይክ በጣም ሀያ አራት ሰዓት ጨለማ ነው አይነጋም እና በቃ አላርብ ሞልተ እውነት ነግቷል እኮ ግን አይነጋም። ከዛ አላርብ ሞልተ ምናምን ከዛ ደግሞ አርክቲክ ሰርክልን በክሩዝ እንሄድ ነበረ በመርከብ እና ጠዋት ስምንት ሰዓት አሉ ያው ስምንት ሰዓት ጠዋት ሁለት ሰዓት ማለት ነው ከዛ ለመነሳት በቃ ግን በቃ ምን ወሰንኩ ብድግ ብለ ይሄ በእውነት ብድግ ብለ መስኮትህን ስትከፍት እንዲ ምናም ፀሀይ ስታይ አመስግን። በቃ በጣም ነው የሚጨንቀው ጨለማ በራሱ በጣም የሚጨንቅ ነገር ነው። አት ደ ሴም ታይም ደግሞ ብርሃን ሲሆን ደግሞ አይስላንድ እና አላስካ እነሱን ደግሞ ሀያ አራት ሰዓት ፀሀይ በሆኑበት ሰዓት ኤክስፒሪያንስ ነበረኝ። ሀያ አራት ሰዓት ፀሀይ ነበሩ እነሱ ደግሞ። አይስላንድን ስጎበኛ ሀያ አራት ሰዓት ፀሀይ ነው። በቃ አሁን ስድስት ሰዓት ላይ ቀን የምታየው ፀሐይ። ለሊት ስድስት ሰዓትም ለሊት ሰባት ሰዓትም እንደዛ ነው። አጠልቅም ፀሀይ ከአድማሷ ዝቅ ስለማትል ፀሀይ ከላይ ያሉት ሀገሮች ስድስት ወር ፀሀይ ይሆናሉ። በዛ ወቅት ደግሞ ሀያ አራት ሰዓት ፀሀይ ነው። ኖርዌይ ስልሽ ኖርዌይ ሁሉም ሳይሆን ወደ ላይ ኖርዌይ አይተሻ ከሆነ ዱላ ነው የምትመስለው። ካርታዋ ራሱ ወደ ላይ እንደዚህ የተሰመረ ነው እና ከላይ ያሉት ፓርቶች እንደዚህ አይነት እንትና ያላቸው ሙሉ ክቡን ስት ዞር በራሽያም ወደ ላይኛው በዚህ ደግሞ ወደ አላስካ መተህ ወደ ላይኛው ክፍል አንክሪጅ ምናምን የሚባሉ ከተሞች ባሉበት ኦልሞስት ሀያ አራት ሰዓት ጨለማ ይሆናሉ፣ ክረምት ምናምን እና በጣም ሁለቱም ይከብዳል። ለመሰለሽ ጨለማ ውስጥ ስትሆኝ ብርሃንን ትናፍቅ ያለሽ፣ ብርሃን ውስጥ ስትሆኝ ደግሞ ጨለማን ትናፍቀዋለህ። የምሬን ነው ለካ ጨለማ ሲመጣ ጨለማ ብዙ ጥቅም እንዳለው ትረዳለህ። ሲጨልም ነው ወደ ቤትህ የምትሄደው ከፋሚሊህ የምትገናኘው። እኛ በለመድ ነው፣ አሁን በቃ መሸትሸት ሲል ወደ ቤት ትገባለ። ከልጆች ጋር ጥሩ ታይም ይኖርሃል። ትበላለህ፣ ትጠጣለህ፣ ምናምን ትጸልያለህ፣ ከዛ በኋላ ትተኛለህ። ይሄን የሚሰጠው ጂኦግራፊው ነው። ብርሃን ቢሆን ኢማጅን በቃ ያወራህ ነው፣ ከጓደኛ ጋር ካፌ ነህ፣ ሆር የሆነ ስራ ቦታ ነው። ቆይቼ ልጨርስ፣ ቆይቼ ልጨርስ ራሱ እየጨለመ ሲሄድ ነው የምትሄጂ ወደ ቤትሽ ኔቨር። በቃ ያን ደግሞ ብርሃኑ ደግሞ ከባድ ነው ለማጨለም። እንዴት አድርገው በቃ ሆቴል ስትይዥ መጋረጃው ራሱ በጣም ጥቁር ነው እንዲጨልም፣ ጨለማ ለማምጣት እኮ እና እንደዛ አድርገው አጨልመው ነው የሚተኙት። ና በጣም ከባድ ነው ሀያ አራት ሰዓት ጨለመውም እንትንም ሲፈራረቅ በመጠን ማለት ነገር ሁሉ በመጠን አደል፣ መልካም በመጠኑ ሲሆን እንዴት እንደሚያምር ከዛ ትረጃለች እና ጉዞ አንድ ነገሩ በቃ ትልቅ ሌሰን ይሰጥሃል ላይፍ ላይ ኖት ጨለማን መጥላት ወር ብርሃንን መጥላት ሳይሆን ለካ ሲመጣጠን ነው ሁሉ ነገር የሚያምረው። ነገር ሁሉ በጊዜው መልካም ነው ለካ። በቃ በራሱ በተፈጠረበት ጊዜ ና ሚሄርም ነው። አንዴ አክሊሉ ሀብተወልድ የኢትዮጵያ ውጭ ጉዳይ ሚኒስትር የነበሩ በቀዳማዊ ኃይለ ስላሴ ጊዜ የኤርትራ ጉዳይ ለማስመለስ በሪፈረንደም ለማምጣት ወደ ኢትዮጵያ እንደ ውጭ ጉዳይ ሚኒስተር ናቸው። የዓለም ሀገራትን ለማግባባት ብዙ ሀገር ተጉዘዋል ና ዛሬ ለምሳሌ እኛ ሀገር ሶስት ነው መጋቢት ሶስት ብዙ ሀገር ከመጓዛቸው የተነሳ መጋቢት አንድ ወይ ሁለት ሆኖባቸው ያውቃል የሆነ ሀገር ሳይነጋ ምናምን ሆኖ ማለት ነው። ለምሳሌ ዛሬ ከሶስት ተነስተ እዚህ ሌላ ሀገር ግን ሳይነጋ ትገባ ና ወይ አንድ ይሆናል ወይ ሁለት ይሆናል እንደዚህ ሆኖ ያውቃል ብለው ጽፍ ያሉ ሞሞራቸው ላይ አንብበ እንደዚህ አጋጥሟል። ወደ ኋላ ትጓዛለህ። ዓለም ላይ አንደኛው በጣም ይህንን ኤክስፒሪየንስ ማድረግ የሚፈልጉ ሰዎች ከቶኪዮ ወደ ሀዋይ ሂዱ። ከቶኪዮ ወደ ሀዋይ ስቴጂ ስድስት ሰዓት ፍላይት ነው ግን ምንድነው? መስከረም ሁለት በረራውን ብትጀምሪ አውሮፕላኑ የሚያርፈው መስከረም አንድ ነው። እስኪ እንዴት አስረዳት፣ ስድስት ሰዓት በረ መስከረም አንድ ነው የምታረፈው። ማለት አሁን ጂኦግራፊውን እንትኑን ለማስረዳት ይገብዳል፣ ግን ምን መሳለህ፣ ፀሐይ ለምሳሌ ፀሐይ በምስራቅ ትወጣለች እንላለን። ግን ምድርና የምትዞረው ፀሐይ አትዞርም። ስለዚህ የምድር ሺፕ ለመጀመሪያ ጊዜ ቀን ሲጀምር የሚጋለጠው ለነ ጃፓን፣ እኛ ማናቃቸው ደግሞ እነዚህ ኪሪባቲ፣ ቱቫሉ የሚባሉ አገሮች አሉ። ለእነሱ ናቸው የመጀመሪያ ቀንን ኤክስፔሪንስ የሚያደርጉት። ከዛን ኒውዚላንድ አሉ አውስትራሊያ እነሱ ጋር ነው መጀመሪያ የቀኗ ፀሐይ የምትወጣው። ሰው በዛ ሰዓት እኛ ጨለማ ነን። ሀዋይ ላይ ደግሞ ቀን የሚያከትምበት ነው ማለት የምድር ጎን እንዲለ ፀሐይ እየተጋለጠ ዞሮ ዞሮ ዞሮ ምድር ዞራ ዞራ የመጨረሻው ቀን የሚያከትመው ወይም ኢንተርናሽናል ዴት ላይን የምንለው የተሰመረው በሀዋይና በነዚህ በቱቫሉ በምትባል ሀገር መሀል ነው የተሰመረው። ስለዚህ ከዚህ ከቱፋሉ ተነስተው ወደዚህ ስትሄድ ወደ ኋላ ነው የምትሄደው። ከዚህ ወደዚህ ስትሄድ ወደፊት ነው የምትሄደው። በምድር አቅጣጫው ማለት ነው ሁለቱም አቅጣጫ ስትበር። ስለዚህ ልክ ስንነሳ ከዛ ከቶኪዮ ተነሳ እዛ ስታ ስናርፍ አንድ ቀን ወደኋላ ነን ማለት ነው ያረፍ ነው እና አንድ ቀን ሁለቴ መኖር ትችላለህ። አላለቀም ገና ፀሐይ ወታ ቀኑ አልተገባደደም እዛ ገና ግን አላለቀም። ዙረቱ አላለቀም። ይሄ በፀሐይ ዙሪያ የምናደረገው ዙረት ምድር ስላላበቃች ገና እዛ ጋር ስትደርስ እንደገና ደግመ ኤክስፔሪንስ ታደረጋት አለቀኑን ማለት ነው ናበጣም ክሬዚ ሆነ።